ና ፍላቤት ከፍቲ አንቺ ከንቱ ይህን ሁሉ ነገር አድርገኝ እንኳን እኮ አባዬ የምለ ስለማከብር ነው። ክብር ካልወደደልህ ግን አባቴ አይደለም። አንቺ ነሽ የኔን አባትነት የምሰርዥ አንቺ ገልቱ። እንደ አባቴ ማሰብ ካልቻልክ፣ አባቴ እስካልሆንክ ድረስ የፈለግኩትን ማድረግ እችላለሁ። ይኸውልሽ ይህን ከንቱ ሀሳብሽን ታይና ድል ባለ ሰርግ ደግ ይሽልታል። ደጋግሜ ነግሬ ያለው እኔ የማላውቀውን ሰው አላገባም። እስካሁንም በሰው ሀገር ስንከራተት የኖርኩት እናቴን ለማሳከም ብዬ ነበር። እንደ አባት ማታስብልኝ እማትራራልኝ ከሆነ ግን አባቴ አይደለም። ቢገባሽ እኮ ለተከበረ ሰው ነበር ልዳርሻ አልሽ። አንቺ ማን ስለሆንሽ ነው ጓደኞች እንደ ተከብሮ ወልደው ከብደው አንቺ እኔ አደኝ ነኝ። ጓደኞቹንም ሆነ ማንንም ሰው አይደለሁም። ያንተን ሀሳብ ደግሞ መቼም አለክፈው፣ እኔ ማግባት አልፈልግም። ቆይ ቆይ ቆይ፣ ለምን አባሽ ነው የማታገቢው? ይህን የመሰለ የጌታ ልጅ አግኝተሽ በይ፣ እንዴት ብጠላኝ ነው አግብቶ ሶስት ከፈታ ሰው ጋር ካልተዳርሰ የምትለኝ? ምንም ቢሆን እኮ የጌታ ልጅ ነው። ቅብር ብለሽ ነው የምትኖሪው። እኔንም እናትሽንም ትደግፊያለሽ። በዛ ላይ ነው ነገ ጠዋት፣ እኔም እንደፈታቸው ሶስቱ ሚስቶች እጣ እንደሚደርስብኝ አታውቅም፣ እና ነው እንዴ? ቢፈታሽ ምን ቸገረሽ? አንቺ እንደ ንብረቱን ተካፍለ ልሽን ቋጥረሽ መውጣት ነው። ልጅሽ ንብረትሽ ይሆናል። ምን ይጎልብሻል? አባይ እኔ እንደዚ አይነት ሴት አይደሉ አባይ እኔ እንደዚ አይነት ሴት አይደሉ። ንብረትም ሀብትም አልፈልግም። ያለኝ ይመቃኛል። እባክ ከዚህ ነገር አስወጣኝ፣ የራሴን ህይወት ልኑሮበት። እኔን አባትሽን አዋርደሽ በሰላም እኖራለሁ ብለሽ አታስቢው። አሁን የከስምቱ ጋር ተባለሁ። ይልቅስ አሁን ወስጀ ከማስረከበሽ እሽ በይና ትሉ አደርግል። ዛርሽ የፈለከውን ነገር ማድረግ አትችልም። ነብሴ እኔ እንጂ አንተ አደለችም። ያለ ፍቃድ አንድም ነገር አታደርግም። እሱ ምን እንደማደርግ እኔ ያሳይሻለሁ። ያችን እህት ደህናዋን ልጅ እንኳን እህትሽን ትቤት አስተማርሻት፣ እናቷን እንጂን የመላስን አትሰማም። ይቺ ቆይ ምን ብላ ትስማ? ምንም ቢሆን እኮ አባቷ ነኝ። ምንም ቢሆን አባቷ ነኝ እ እንደት ነው እባክሽ ለእኔ አባትነትን ልታስተምርኝ ነው? አንቺ ማፈሪያ፣ ከወለድኩሽ ሌላ ምን ላድርግ? ምን ፈልግሽ? ሌላው የእናት ድርሻ ነው። ስለዚህ እኔም እንደ እናቴ ልጅ ከወለድኩ በኋላ አሽቀንጥሮ ቢያስወጣኝ እኔን ሳይሆን እሱን ነው የምትደግፈው? ሴት ከወለደች በኋላ እራሷን ቁር አርጋ የምታኖርበት ገንዘብ ካገኘች ምን ያስፈልጋል? ወይ ምን ጨካኝ አባት ነህ አንተ። አባቴ በመሆን በጣም ነው ሽ ማፍረስ ንሰሪዎች ናቸው። አንዴ ከያዛት ህቷን ነው የሚያበላሻት። ልክ በግድስ ሲወስዷት እምትን አብትን በርዝግ ነው የሚያደረጉት። ህታ ካበላሽት በኋላ ግን በሩ ክፍት ነው የሚሆነው። እሷ ግን ለመውጣት አቅምታ ታጣላች። ወደ ህታን ነው የሚያበላሹ ለያትሽ ትረሽላት እህቴ፣ በፍጹም እንትን አንቺ መሆን የለባትም። አንዴ ከነኳት በኋላ ተስፋ ለሙት ቆርጠ እንድትሄድ እግሯ አይታዘዝላትም። በቃ ሌላ ምንም አማራጭ ያለ ይመስላት። እባክሽ ብርሃን፣ እህትሽን የሚከፈለውን መስዋዕትነት በሙሉ ከፍለሽ አድኛት። እህትሽ እንደኔ ብትሆን እንዳታደርጊ እባክሽን፣ ብርሃን፣ እህትሽን አድኛት። እረ ሮማን ተይኝ፣ ይገባኛል ያልሽው ነገር ግን ግርግር እየፈጠርሽ ብርሃን ልትሄድ አታደርጊያትም። እዛ ሄዳ ምንም አትሰራል ከመያዝ ውጭ እጅሽ እንደሆነ አልፈታ ብለሻል በቃ ሽሮሽን ሰርችልሽ ሊጥ ሰዓቱን መሽቷል አንቺ መረሳሽኛ ግን እኔም መጠየቅ ተውሽ ቀረቴ ይቅርባት እንዲ ደግሞ እዚህ ጫኒ አግኝቷ ታስሮ ያስቀምጣት እኔ ምን ይሁን ብሎ ነው ደግሞ የሚያስረኝ ላለ ልይ ሊሰጠሽ ነዋ አያሹ ቆይ ግን አንተና ብርሃን ይበሽ ነው የምትዳሩት? ማ? እኔ ነኝ አንቺን እያየው የማገባው። እና ቆመሽ ልቀሪ ነው? እኔ አላገባም። እማየ ምን በደለች? ዘላለሚን ከማየ ጋር ኖራለሁ እንጂ አልኖርም። አረ ብርሃኒቴ ሁሉም ወንድ እኮ አንድ አደለም፣ አትሸዎች። አይ እኔ መቼም አላገባም። ከቤዛ ጋር አትጣሉ፣ በተቻለችው መጠን ለመግባባት ሞክሩ፣ ከዛም ጓደኛ ሆኑ በቃ እኮ እኔ ከዚች ልጅ ጋር ተግባብቼ ጓደኛም መሆን እንዳታስበው ላ አንቺም እንዳታስብ ይውላል። አሁን ነይና፣ ሻንጤ የመኝታ ቤት አስገቢልኝ። ጭራሽ የማን መኝታ ቤት እንዳስገባሽ ፈለግሽ? እባክሽ ደፋ፣ እዚህ አርፈሽ ሶፋ ላይ ተጋደሚ። ወንዶች ጨቅጫቃ ሚስት አይወዱም። ዝም ብለሽ በሆነው ባልሆነ አትነት አረክሽ። አሁን የምትሄጂበት አትሽ ነው ሻንጣሽን ይዘሽ ስትንከረፈፊ መጣሽው። አይ እንደሱ እንኳን አይደለም። እና ለምንድን ነው እሱ አይመለከትሽም። ቀይ ሞና ማለዛው ነው እንደምት ይችላል ታለው እንዴ እንደሷ አንቲ ስቀልድ ነው በቃ ይልቅ ሊዱ የት ነው ያለችው ሄዷ ደግሞ ተከትላ ገጠር ገብታለች የምርሽን ነው አዎ ገጠር ሄዳለች ሄድና ፈልጋት ሄድሽ ማለት በቃ ቢስ እኔ ማን አልሰናብታት ነበር የመጣሁት መልዕክት አድርሽ ይልቅ የት ልትሄድ ነው ተሰናብታት ካገር ልወጣ ነው ትመጫለሽ አሃ የናዴ ዘመድ ነሽ አየ ዘር ማንዘራቸው እኮ ቆንጆ ነው ለዚህ ነው አንዴ ውበቱን እንድውዱ ፍት ያደረገብሽ አይ ነይ በቃ ነይ አደጋ እንውሰድሽ አይ ነይ ደክሞኛል አሁን እሷ ጋ መሄድ አልፈልግም ሂዱልኝ ምን ሰርተሽ ነው የሚደክምሽ ነይ በይ እንውሰድሽ ነይ ነይ ዘጣኔ ርቦኛል ምንም የሚበላ ነገር አለ ብታይ ምንም የሚበላ ነገር የለም ምንም የሚበላ ነገር የለም ማለት ምን ማለት ነው ኤላ ምን እየበላሽ ነው ታዲያ አትጭልብኝ በዛ ገና እየሰራሁ ነው እና ደሞ ባርኪ ስልክ አታነሳም ብሏል ስለተጨነቀ ደውልለት ባርኪ አንቺ ጋር ደውሎ ነው አይ ኤላ ጋር ደውሎ ነው እናትሽን ሊያገኛት አልቻለም እና ብትደውይለት መልካም ነው ሰምኛለሽ ለምንድን ነው የማያገባኝ ይሄ ጉዳይ እኮ ከአንቺና ከባርኪ አልፎ ኤላ ጋር ደርሷል እውነቱን ሳላውቅ እውነቱን ሳላወጣ አርፌ አልቀመጥም ሽ ቤዛ የምን እውነት ነው የሚወጣው ደግሞ ለምሳሌ ወንድምሽ እውነት ታስ ነው ቤዛ ሲቀጥል ደግሞ ቤታቸው እውነት በአራጣ በዳር እንታይዝ ሆኖ እና ደግሞ እውነት አንቺ እንዳልሽው አንቺና እናትሽ ችግር ውስጥ ናችሁ። ይሄ ሁሉ መርስ ያላገኛገኝለታለ ሺ ቆያችን ላይን የምቀኛለሽ። ግን ቆይ ግን አንቺ አላማሽ ምንድን ነው? ለምንድን ነው ከዛ ሁሉ ጊዜ በኋላ ተመልሰሽ ዜ መጣሹ? እኔ ምንም አላማ የለኝም። ሰራተኛዋ አዴ ወደ ክፍል ሀገር እናቷ ጋር ሄዳ ነበር። በዛን ሰዓትም ያጋጠማት ነበር በጣም በጣም ከባድ ነገር ነበር ያጋጠማት ማለት ነው። እንግዲህ አባትዮ ተከታትሎ ተከታትሎ እንግዲህ ከአዲስ አበባ ወደ ክፍል ሀገር ከክፍል ሀገር ወደ አዲስ አበባ ብሏት መጨረሻ ላይ እንግዲህ ይዟታል ማለት ነው። አሁን ደግሞ ይዞ እያሰቃያት ነው። እንግዲህ ድረሱልኝ እያለች ነው፣ ልደፈር ነው እያለች ነው። እንግዲህ ጠባቂዎቹም አባትዮ በወጡበት ሰዓት እንደፍራታለን ብሎ እየተመካከሩ ነበር ማለት ነው። እንግዲህ ቤዛም እንግዲህ ተባራ ከቤት ከነ ባርኮት ቤት ወጥታለች። ባርኮቱም አያውቅም። የባርኮት እናት አባራታለች። ወደ ኤላ ቤት አምርታ ነበር ማለት ነው። ኤላም ቤት በሄደችበት ሰዓት እንግዲህ ከለምለም ግብግብ ፈጥሮ አሉ ያው መቼም የሷ ነገር አይሆንላትም እንግዲህ፣ ለምለምና እሷ አይስማሙም። ምክንያቱም ቤዛ ጥሩ ባህሪ የላትም ማለት ነው። ስለዚህ ባህሪው እንግዲህ ከሰው የሚስማማ የሌለው ሰው በሄደበት ቦታ ሁሌ ግብ ግብ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ጤና ይስጥልኝ ብያለሁኝ። እንግዲህ ቪዲዮን ከወደታችሁ ላይክ እና ሼር እያደረጋችሁ በላይክ ጀምሩት እያልኩኝ ሰራተኛዋ አዴን ነው ይዤ የመጣው። ሰራተኛ አዴ ወደ ክፍል ሀገር ሄዳ ነበር። በዛን ሰዓትም አባትዮም እንግዲህ ከከተማ ወደ ክፍል ሀገር ገብታለች በሚባል ሰዓት ተከትሏት ሄዶ ነበር። እንደዚሁም እንዲሁ እንደ ዴፍ ተከትሏት ሄዶ ነበር። ዴፍ እና ማነው ዴፍና እንግዲህ ዳይመንድ ኪንጎ እንዲሁም ሊዱ አቡዋትን አብሮት ነበር፣ አንድ ላይ የሄዱት። በሄዱበትም ሰዓት እንግዲህ አባትዮም ቤት እንግዲህ የእናቷ ቤት እሷ አባትዮ ሲይዛት እነሱ ደግሞ እናትዮዋ ቤት ሲደርሱ ነበር። እናትዮም ስታለክሳይቶ እናትዮም ተደናቅጣ ነበር ማለት ነው። ምንድን ነው በማለት እነዚህ ደግሞ ማናቸው፣ ምን ሆነች አዴ በማለትም እሷም ተደናቅጣ እያለቀሰች ነበር። በዛን ሰዓት ደግሞ እነሱ አዴ ምን ሆነች በማለትም እንግዲህ ዴቭ ይናገራል። ያው አባትዮ ይዟታል በማለትም እህቷ ትናገራለች። በዛን ሰዓት ተከትሏት ሄዶ ነበር እንግዲህ እና ዴቭ እና ኪንጎ ዳይመንድ ተከትሎ ሄዱ። አባትዮ ቤት በሄዱበት ሰዓት እንግዲህ ዴቭን አንቴ እዚህ ጋር ቆሙ እኛ እንሄዳለን በማለት ሲሄዱ፣ ዴቭ በቆመበት ጋደኛው መቶ እንግዲህ የመታው ነበር። በዛን ሰዓት ደግሞ እነሱ ባዩበት ሰዓት ደግሞ እሱም ይዞ ሲሄዱ አረ እኛ እንመለስ በማለት እነሱም ለራሳቸው ሸሽቷሉ። እንግዲህ ቤዛ ደግሞ ወደ ኤላ ቤት ሄዳ ነበር። ኤላ ቤት በሄደችበት ሰዓት ለምለምና እሷ ሁለቷም ግብ ግብ እየፈጠሩ ነበር። ለም መጣሽ በማለትም ይጠይቋታል። ሻንጣዋን ይዛ ስትሄድ የባርኪ እናት ነቻ ያባረረችኝ በማለት ይሄ የፍቅር ሴራ መሆን አለበት በማለትም ላይ ይጠይቃታል። አው መቼ አጣሁት ፍቅር እኮ አትመጥሽ እንጂ ከጠመደችሽ በጣም ከባድ ነው በማለትም ይነግራታል። እንግዲህ በጣም አስቸጋሪ ነው። እንግዲህ ቤዛና ለምለም እየተጨቃጨቁ ነበር። እንግዲህ ኤላም ትቷቸው ይጭ ብሎ በመጨቃጨቃቸው ትቷቸው ወጥቷል። በዛን ሰዓት ለምለምም ተናዳ ትታት ወደ ኩሽና ገብታለች። ቤዛ በዛን ሰዓት ተከትላይን የሚለው እዚህ ቤት የሚበላም የሚጠጣም የለም ሪቦኛ ልስት ያቅርብልኝ በማለትም ታዛታለች። እዛው የታዘዘችውን ደግሞ ትታ አሁን ደግሞ ለምለምን ሰራተኛ ለማለግብ አስባለች። በነገራችን ላይ አንዳንድ ሰው የራሱ ካልገባው ልኩም ቢታይ ራሱ ልክ አይገባም ማለት ነው። እሷ ግን ቦታ አግኝታለች። እሷን እንደዚህ በመሆኗ ግን ደስ ብሎኛል። ይሄን ደግሞ ቦታውን መያዝ ነበረባት። ፍቅርም የእሷን መግኘት ነበረባት። የእጇን የፍቅር ሴራና ተንኮል መቼም እንትን አይልም። እንግዲህ ጥራ ወርዳ ወታም እንግዲህ አዴን አስወጥታለች። እንዲሁም የባርኮቱንም ቤዛና ቦታ አስይዛታለች። ሆኖም ግን የእሷ የጣፋንቷ ምን ይሁን ባይታወቅም ማለት ነው እንግዲህ ያው በዛን ሰዓት ነበር ባክሸት ትንት አትለፍ በማለትም ያው እኔ እየሰራው ነው ትበያለሽ፣ በማለትም ተናግራታለች። ለምለም ማለት ነው እንግዲህ፣ ከእሷ ጋር እኔ እዚህ ቤት አብሬ አያኖርም በማለትም ተናግራለች። እላም ይሄ ቤት እንግዲህ ለምለም ውጡ ካለች ውጡ ነው፣ ግቡ ካለች ግቡ ነው። ስለዚህ ሁሉም ነገር በእሷ ኃላፊነት ሆኗል በማለትም ይነግራታል። ለዛ ነው ስጥያልሽ በላይ ራዬ የወጣሽ በማለትም ትነግራታለች። ቤዛ ማለት ነው እንግዲህ። ባርኮት ደግሞ ሊያጣራ ሄዷል። እናቷ ቤት ደርሶ ግን ቤቱን አላወቀውም። ለቤዛ ስልክ ደውሎ አታነሳለትም። ምክንያት ሴራዋ እንዳይታወቀ ወንድማ ሳይታሰር ወንድሜ ታስሯል፣ ቤቷ ሳይወረስበት ቤቱ እንትን ብሏል በማለት በኤላም በባርኮቱም ብር ለመብላት እንግዲህ አጭበርጭብራ ቀጥላለች። ሆኖም ግን ቤት የናቷ ቤት እንድታሳየው ቀጥ ብሎ ሄዶ ነበር። ግን ሲደውልላ ስልክ አታነሳም። በኋላ እና ባርኮ ስልክ የደወለልሽ ነበር ለምን አታነሽለትም? በማለትም ላ ይናገራታል። ሂጂ ደውለ ሲል እሺ ሺ በማለትም ስልክ ልደውል ሄዳለች። አዴም እንግዲህ ተይዛለች። መጨረሻው ምን ይሁን አብረን እናያለን። ቢዶን ቪዲዮን ከወደታችሁ ላይክና ሼር እያደረጋችሁ አበረታቱኝ ቤተሰቦች። በቅንነት ማለት ነው አይከፈልበትም። ወሰላሙ አሌይኩም ወረሕመቱላሂ ወበረካት